ሰላም ለናንተ እንደምናችሁ። እንኳን በደህና መጣችሁ ከኛ ጋር ይሄንን ስራ ለመስራት ፈቃደኛ ሆናችሁ ስለመጣችሁ በጣም እናመሰግናለን። ስኬታማ እንደምትሆኑም ተስፋ አለን። ወደ አፕሊኬሽኑን ወደ ማውረድ እና እንዴት ነው በአካውንት አከፋፈት፣ በተለይ እንዴት ነው አካውንት የምንከፍተው፣ ፌስ አውተንቲኬሽን እንዴት ነው የምንሰጠው፣ ኢንቪቴሽን አይዲ እንዴት ነው የምንሞላው ኢንቫይተራችንን ወይንም የጋበዛችሁን ወይንም እኛን እንዴት ነው ፎሎ አድርጋችሁ መከታተል የምትችሉት፣ ስልክ ቁጥራችሁን ኢሜላችሁን እንዴት ነው ባይ እንደምታደረጉት ወይም የምታስገቡት፣ ፎቶ እንዴት ነው የምታስገቡት ሚለውን እናያለን እና ፕሮፋይል እና አጠቃላይ ፕሮፋይሉ ላይ ያለውን የምታስተካክሉትን ነገር እንዲሁም ደግሞ ከቨር እንዴት እንደምታደርጉ በደንብ የምናይ ይሆናል ማለት ነው። ሆስት ለመሆንም ምን ማድረግ እንዳለባችሁ እሱንም በዚህ ክፍል የምናይ ይሆናል ማለት ነው። አብራችሁን ቆዩ። እንግዲህ በቅድሚያ የምናደርገው ነገር ምንድን ነው? ፕሌይ ስቶር ላይ እንገባና እዚህ ጋር ፕሌይ ስቶር ትመለከታላችሁ። ፕሌይ ስቶር ላይ ገብታችሁ ኒኪ ላይቭ የሚል ሰርች ማድረግ ነው። ፕሌይ ስቶር ላይ ገብታችሁ እዚህ ሰርች ዋጋ ትመጡና እዚህ ጋር ከላይ መጻፊያው ላይ ማለት ነው ኒኪ ላይቭ የምትል ሰርች ማድረግ ነው። ኒኪ ላይቭ አፕስ የሚል እንደምታዩት ይመጣላችኋል። እዚህ ጋር አለ እዚህ ጋር አለ። የፈለጋችሁትን መንካት ትችላላችሁ። እሱን ነግታችሁ ትገባላችሁ። ሁለተኛ ላይ እንደምትመለከቱት እዚህ ጋር ኒኪ ላይቭ ወይንም ላይቭ ስትሪም የሚል አለ። እሱን ኢንስታል የሚለውን ይህንን ትነካላችሁ ማለት ነው። ሶ መጀመሪያ ምንድነው የምታደርጉት? አፕሊኬሽኑን ኢንስታል አድርጎ መግባት ይሆናል ማለት ነው። እዚህ ጋር ይኸው ኒኪ ላይቭ የሚል ታገኛላችሁ ማለት ነው። ስልካችሁ ላይ ሶስቱን ትነካላችሁ። ከዛ በኋላ ያለውን ፕሮሰስ ነው የምናየው፣ እንዴት እንከፍታለን የሚለውን ማለት ነው። እዚህ ጋር ዌልካም ቱ ኒኪ ላይቭ የሚል ይመጣላችኋል። አግሪ እና ዲስ አግሪ የሚል ነው ይመጣላችሁ። ይሄ የእነሱ ዩዘር አግሪመንት ነው። ስለዚህ አግሪ ማለት ትችላላችሁ። ይህንን እንግዲህ እዚህ ጋር በደንብ መመልከት አለባችሁ። እዚህ ጋር ሶስት ነገሮች አሉ። የመጀመሪያው ሳይን ኢን ዊዝ ጉግል የሚላለ ሳይን ኢን ዊዝ ፌስቡክ የሚላለ፣ እዚህ ጋ ደግሞ የስልክ ምልክት አለች። እነዚህ ሶስቱ የራሳቸው ስራ አላቸው። ሳይን ዊዝ ጉግል የሚለው እሱን ብነካው ለምሳሌ የጉግል አካውንቶቻችን ይመጣሉ። ሰ በእነዚህ ጉግል አካውንቶች መክፈት ወይንም ለመክፈት የምናደርገውን ጥረት ነው በጉግል አካውንት ማለት ነው። እዚህ ጋ ሳይን ኢን ዊዝ ፌስቡክ የሚላለ እሱም ብንነካው ወደ ፌስቡክ በፌስቡክ ሊከፍትልን ነው የሚወስደን ማለት ነው። ሶስተኛ ላይ ያለው ደግሞ ምንድነው? የስልክ ምልክቷ አዝሽ ጋር ትመለከታላችሁ። እሷን የስልክ ምልክት አለች። ሶ በስልክም ብትነኩ ስልካችሁን አስገቡ ይላችኋል። በስልክ መክፈት ትችላላችሁ ማለት ነው። እንግዲህ እዚህ ጋር በጣም መጠንቀቅ አለባችሁ። እዚህ ጋር በጣም ነው መጠንቀቅ ያለባችሁ። እዚህ ጋር የምትመለከቱት ፎቶ ለማስገባት የምትጠቀሙት ቦታ ነው። እዚህ ጋር ደግሞ ስማችሁን ነው የምታስገቡት። እዚህ ጋር ደግሞ የትውልድ ዘመናችሁን ሜል ማለት ወንድ ነው፣ ፊሜል ማለት ሴት ነው። ሶ ሴት ወይም ወንድ በሚል ጾታችሁን በደንብ ማስገባት ይጠበቅባችኋል። ስለዚህ መጀመሪያ የምታደርጉት ምንድነው ስማችሁን ማስተካከል ነው ማለት ነው። ትነኳትና እሷን ስማችሁን ለምሳሌ በቀለ ከሆነ በቀለ ትላላችሁ ከዛ በኋላ እዚህ ጋር የብርስዴ ያለ ወይንም ደግሞ የትውልድ ዘመን አለ። እዚህ ጋር መሳሳት የሌለባችሁ ነገር ምንድን ነው፣ ይህ አመተ ምረት በውጮች አቆጣጠር ነው። አሁን በውጮች አቆጣጠር 2025 ነው ያለ ነው። የዚህ ፕላትፎርም ላይ ለመስራት ደግሞ ከ18 ዓመት በላይ መሆን አለባችሁ ማለት ነው። ስለዚህ እሱን እድሜያችሁን አስልታችሁ ከ18 በላይ የሆናችሁ ሰዎች ነው መግባት የምትችሉት ማለት ነው። ስለዚህ እድሜያችሁን አስልታችሁ መግባት ነው። ባጭሩ ለምሳሌ ሁለት ሺ ብላችሁ መግባት ትችላላችሁ። በ ሁለት ሺ አመተ ምህረት ያው አሁን ላይ ሀያ አምስት አመት እንደሆናችሁ ማለት ነው። እዚህ ጋር ጾታም ማስተዋል ያለባችሁ ምንድ ነው፣ አንዴ ከከፈታችሁ በኋላ ጾታ መቀየር በጣም ከባድ ስለሆነ ጾታችሁንም በደንብ ማስተዋል አለባችሁ። ሜል የሚለው ወንዶች የምትከፍቱበት ነው። ወይንም እሱን ትነካላችሁ ቢጫ ይሆናል እንደምታዩት። ፊሜል የሚለውን ብነካ እንደምታዩት የጸጉር ምልክት ከላይ ያላት ትመጣለች ማለት ነው፣ ስለዚህ ሴት ነች ማለት ነው። እዚህ ጋር ወንድ ነው ማለት ነው። ስለዚህ ይሄንን በደንብ መለየት አለባችሁ። ሶ አሁን እኔ ሜል ብዬ ኔክስት የሚለውን ነው የምነካው ማለት ነው። እንደምታዩት በጣም ቀላል ነው። ሶ ኔክስት የሚለውን ትነካላችሁ እዚህ ጋር እንደሚለው እንግዲህ ጀንደራችሁ ሜል ነው እያለው ነው። አፍተር ሰብሚሽን ጀንደር ካንኖት ቢ ሞዲፋይድ እያለ ነው። ከሰብሚሽን በኋላ ወይም ሰሚት ካረጋችሁ በኋላ ጀንደር ሞዲፋይ አይሆንም ወይንም አይስተካከልም ብሎ እየነገራችሁን ያለው ማለት ነው። ስለዚህ በጣም በጥንቃቄ ነው መሆን ያለበት ማለት ነው። ስለዚህ ምን ታደርጉታላችሁ? እንደዚህ ከመጣላችሁ ደን ትሉታላችሁ ማለት ነው። ሶ መጀመሪያ ላይ ገና ሲመጣ እንደዚህ አይነት ይመጡላቸዋል። እነዚህ ሰዎች ይመጡላቸዋል። እነዚህ ማታቋቸው ሰዎች ናቸው። ኢትዮጵያውያንም ሊሆኑ ይችላሉ፣ የውጭ ሰዎችም ሊሆኑ ይችላሉ። ሶ ስለማታቋቸው እዚሽ ጋ ከላይ ምን ትላችኋለች? ስኪፕ የምትላለች ስኪፕ የምትለውን ትነካላችሁ ማለት ነው። ሶ ስኪፕ ካላችሁት በኋላ እንደዚህ አይነት ኢንተርፌስ ይመጣላችኋል ማለት ነው የምታውቁት ወይንም ኢንቫይት ያደረጋችሁ እኛ ጋር ነው መምጣት ያለባችሁ ማለት ነው። ስለዚህ ቀጥለው የምታደርጉት ነገር ልክ እዚህ ውስጥ እንደገባችሁ ሌላ የምታደርጉት ነገሮች ይኖራሉ ማለት ነው። ሰው እንደዚህ ከመጣላችሁ በኋላ የምታደርጉት ከታች ያሉትን ነገሮች በደንብ መረዳት አለባችሁ፣ ማወቅ አለባችሁ። ይሄ እዚህ ጋር አለ፣ ፖስት የሚል እዚህ ጋር አለ። እነዚህ ነገሮች በደንብ መረዳት አለባችሁ። መጨረሻ ላይ ትመጡና እዚህ ጋር ሚ ምትላለች ትታያችሁ ከሆነ ሚ የምትላለች እሷን ነው በዋናነት የምትነኩት ማለት ነው። እዚሽ ጋር መታችሁ ሚ የምትል ከታች በቀኝ በኩል መጨረሻ ታች ላይ ሚ የምትላለች እሷን መታችሁ ትነካላችሁ ማለት ነው። ከዛ በኋላ የምትሄዱት ወዴት ነው? እዚሽ ጋር ኢንቫይት ሪዋርድስ የምትላለች፣ ኢንቫይት ሪዋርድስ የምትላለች እዚሽ ጋር የምታስገቡት ቁጥር ይኖራል። የኢንቫይተራችሁ ወይንም ደግሞ ኢንቫይት ያደረጋችሁ ሰው ቁጥር ነው የምታስገቡት ማለት ነው እኔ ሁለት ቁጥር ነው የምሰጣችሁ። ከሁለቱ እናንተ አንዱን ማስገባት ትችላላችሁ ማለት ነው። የኢንቪቴሽን ነው ወይንም ደግሞ ኢንቫይት እንዳደረግናችሁ የሚያሳውቅበት ማለት ነው። ሶ ኢንቫይት የምትለዋን ትነካላችሁ፣ ኢንቫይት ሪዋርድስ የምትለዋን ከዛ በኋላ እዚህ ጋር እንደምታዩት ይሄ የኢንቪቴሽን ነው። የኢንቪቴሽን ነው። ሶ እዚህ ጋር ማይ ኢንቫይት የምትል እዚች ጋር ትመለከታላችሁ። ማይ ኢንቫይትን ትነካላችሁ። ከዛ በኋላ ከታች አድ የምትላለች፣ በቀኝ በኩል ከታች አድ የምትላለች እሷን አንዴ ትነካላችሁ። ከዛን እዚሽ ጋር ቁጥር ታስገባላችሁ ማለት ነው። እዚሽ ጋር ሁለት ቁጥር ነው የምሰጣችሁ እናንተ እንደ ምርጫችሁ ከሁለቱ አንዱን መጠቀም ትችላላችሁ። የመጀመሪያው አማራጭ ሰባ ሃምሳ ሰባ ዜሮ አምስት ይህንን ቁጥር ማስገባት ትችላላችሁ። የመጀመሪያው ምርጫ ይሄ ነው። ሁለተኛው ምርጫችሁ ደግሞ ሰባ ሀያ ሶስት ስልሳ ስምንት አስራ ስድስት ሶ የመጀመሪያውን ወይንም ይሄንን ቁጥር ታስገቡና ሰሚት ማለት ነው የሚጠበቅባችሁ ማለት ነው። ቀጣይ የምታደርጉት ነገር ምንድን ነው? የፌስ አውተንቲኬሽን ወደ መስጠት ነው የምትሄዱት ማለት ነው። ስለዚህ ከታች ካሉት ውስጥ ላይቭ የሚለው ጋር ትመጣላችሁ። እዚህ ጋር ማለት ነው፣ ላይቭ የሚለው ላይ ትመጡና እሱን ትነካላችሁ። ከዛ በኋላ እዚሽ ጋር የካሜራ ምልክት ወይም የቲቪ ምልክት ትመለከታላችሁ። እዚሽ ጋር እሷን ትነካላችሁ። የቲቪ ምልክቷን ስትነኳት እንደምታዩት እንደዚህ አይነት ይመጣላችኋል ማለት ነው እዚሽ ጋር ፓርቲ የምትላለች እንዲሁም እዚሽ ጋር ላይቭ የምትላለች ሁለቱን በደንብ ማስተዋል አለባችሁ። እዚህ ጋር የምታደርጉት ምንድ ነው፣ መጀመሪያ እዚሽ ጋር ከላይ እዚሽ ጋር ትመለከታላችሁ። በሰማያዊ ቬሪፋይ የምትላለች እሱን ነው የምትነቁት ማለት ነው ቬሪፋይ የሚለውን ያ ማለት ፌስ አውተንቲኬሽን ለመስጠት ማለት ነው። ስለዚህ እሱን ትነካላችሁ። ከዛ ዚህ ጋር ሰከንድ ይቆጥራል። ፌስ አውተንቲኬሽን ልሰጡ ነው ማለት ነው። ስለዚህ አግሪ ቬሪፋይ ትሉታላችሁ አሁን ፊት ነው እየፈለገ ያለው ሰው እናንተ ፊታችሁን በዚህ ባለው ልክ ፊታችሁን ታስገባላችሁ ማለት ነው በካሜራ ታስገባላችሁ ያው እኔ ስላለ ሌላ አካውንት እዚህ ላይ መስጠት አልችልም ስለዚህ ታስገባላችሁ ከዛ በኋላ አንደር ሪቪው ይላችኋል ወይንም ሪቪው እየተደረገ ነው ይላችኋል ሪቪው ከተደረገ በኋላ ይነግራቸዋል ማለት ነው። ወይንም ተቀባይነት አግኝተዋል ትባላላችሁ። መጀመሪያ መታችሁ ይህንን ነው የምታደርጉት ማለት ነው። ሶስተኛ ላይ የምታደርጉት ነገር ምንድን ነው? ኢንቫይት ያደረጋችሁትን ሰው ወይንም ኢንቫይት ያደረጋችሁን ሰው ፎሎ ማድረግ አለባችሁ። ስለዚህ ምንድን ነው የምታደርጉት? እዚሽ ጋ የሰርች ባር አለች ትመለከታላችሁ። እዚሽ ጋ የሰርች ባር አለች። እሷን የሰርች ባር ትነካላችሁ። ከዛ እዚህ ጋር አይዲውን ነው የምታስገቡት ለምሳሌ 70 49 96 ዜሮ ሰባት ብላችሁ እቺ ከታች ሰርች አለች። ሰርች ስታደርጉ እንደምትመለከቱት የኔ ይመጣላችኋል። አማኑኤል ብሎ ዩዘር ብሎ ይመጣላችኋል። እዚሁ ስትገቡ የእኔን ፕሮፋይል ማግኘት ትችላላችሁ ማለት ነው እዚሁ ውስጥ ሶ እንደዚህ ማድረግ ትችላላችሁ። ካልሆነ ደግሞ ለምሳሌ ህሊናን ፎሎ ማድረግ ከፈለጋችሁ እሷ ኢንቫይት አድርጋችሁ ማለት ነው 70 48 55 34። ይሄ እሷ ቁጥር ነው የኢንሰርች ታደርጉታላችሁ እንደምታዩት ህሊና ህይወት ብሎ ይመጣላቸዋል። እሷን እዚህ ውስጥ ታገኟታላችሁ። ከዛ እዚሽ ጋር ፎሎ የምትለዋ ምልክት ትታያችኋለች። እዚሽ ከታሽ ማለት ነው ፎሎ የምትለዋ ትታያለች። እሷን ምን ታደረጓላችሁ? ፎሎ የሚለውን ትነኩታላችሁ ማለት ነው። እሱን ውስጥ ትነኩት ፎሎ አደረጋችሁት ያንን ሰው ማለት ነው። ፎሎ አደራረግ፣ ወይንም ጓደኛችሁን ኢንቫይት ያደረጋችሁን ወይም እኛን ፎሎ የምታደርጉት በዚህ መልክ ይሆናል ማለት ነው። በአራተኛነት ማድረግ ያለባችሁ ነገር ምንድን ነው? ፎን ነንበራችሁን እና ኢሜይል ነንበራችሁን ወይም ኢሜይላችሁን ምን ማድረግ ነው ባይንድ ማድረግ ነው። ወይም ለሴኩሪቲ ኢሹ ነው ይሄ። በኋላ ሀክ ብትደረጉ ያው የገንዘብ ነገር ስለሆነ ሀክ ልትደረጉ ምናምን ትችላላችሁ። ፌስ አውተንቲኬሽን የምትሰጡበት ምክንያት ሀክ እንዳትደረጉ ነው። ልክ ባንክ ቤት ፎቶችሁ እንደሚቀመጠው መንግስት ለመታወቂያ ፊታችሁን ፎቶ ሊሆን ይችላል ኦር አሁን ለዲጂታል አይዲ በአይናችሁ አሻራ ምናምን ይወሰዳል። ፎር ዘ ሴኩሪቲ ማለት ነው ለደህንነታችሁ ሲባል ስለዚህ፣ እዚህ ላይም ፌስ አውተንቲኬሽን ሰጥታችኋል። ሁለተኛው ነገር ደግሞ ለደህንነታችሁ ማድረግ ያለባችሁ ነገር ምንድን ነው? ስልካችሁን ኢሜይላችሁን ባይንድ ማድረግ ይጠበቅባቸዋል። እዚሽ ጋር የሴቲንግ ምልክት አለች፣ እሷን ሄዳችሁ ትነካላችሁ። ከዛ በኋላ እዚህ ጋር ብዙ ዝርዝሮች አሉ፣ ከነዛ ውስጥ አካውንት ሴኩሪቲ ምትላለች፣ እሷን አንዴ ትነካላችሁ። ከዛ በኋላ እዚ ጋር አካውንት ባይንድ ነው የሚላችሁ ፎን ነምበር የሚለው ጋር ስልክ ቁጥራችሁን እዚህ ጋር ለምሳሌ ስልክ ቁጥራችሁን ታስገባላችሁ። ከእዚህ ጋር ሴንድ የሚለውን ስትነኩ ኮድ ይመጣላችኋል። ያንን ኮድ ካስገባችሁ በኋላ ከአራት እስከ አስራ ስድስት ዲጂት የሆኑ ኮዶችን ታስገባላችሁ። ከዛ ከታች መታችሁ ኔክስት የሚለውን ትነካላችሁ ማለት ነው። ከዛን ስልካችሁን ባይንድ አደርጋችሁ እዚህ ጋር የጉግል ባይንድ ለማድረግ ነው ጉግላችሁን እሱንም ትችላላችሁ። ፌስቡካችሁንም በፌስቡካችሁ ባይንድ ማድረግ ትችላላችሁ። ፌስቡኩን ብትነኩ አካውንቱን የትኛው ነው ብሎ ይጠይቃችኋል። እሱን ስታስገቡለት ይመጣል ማለት ነው። ኢሜይል የሚለው ጋር ኢሜይሉን ታስገባላችሁ እዚህ ጋር ከዛ በኋላ ሴንድ የሚለውን ስትነኩ ቬሪፊኬሽን ኮዱ ይመጣል ኢሜይላችሁ ላይ ማለት ነው። ሶሱን አስገብታችሁ ኔክስት ትሉታላችሁ። ይሄ በጣም ለሴኩሪቲያችሁ በጣም ጥሩ ነው። በኋላ አካውንታችሁ እንዳይሰረቅ በጣም ይረዳችኋል ማለት ነው። ሌላው ፕሮፋይል ማስተካከል ነው። ፕሮፋይላችሁን የምታስተካክሉበት መንገድ ነው። ማሳያችሁ እዚሽ ጋር ይሄ ፕሮፋይላችሁ ነው። እንግዲህ እኔ አሁን በቀለ ይላል እዚህ ጋር፣ ይሄ ፕሮፋይል ነው። ይህንን ፕሮፋይል ማስተካከል አለብኝ። ስለዚህ እዚሽ ጋር የቀስት ምልክት አለች እሷን የቀስት ምልክት ነካለው ወይም ፕሮፋይሌን ባይ ዲፎልት ስነካው ይመጣልኛል። እዚሽ ጋር አይዲ ነንበራችሁ ተሰጥቷቸዋል። እዚ ጋር ይሄ ፕሮፋይል 7559 አስራ አምስት የሚል አካውንት ነው ማለት ነው። በርዝ ዴቶ አለ እዚ ጋር ይሄ ፕሮፋይል ነው እንደምትመለከቱት። እዚ ጋር ኢትዮጵያ ሚል አለ እና ኦንላይን ይላል ያው ኦንላይን ላይ ስላለ ነው። 25 የምትለዋ እዚሽ ጋር የምትመለከቷት እድሜን ነው የሚያሳየው ቅድም እንዳልኳችሁ ሁለት ሺ ላይ ከሆነ አሁን ሀያ ሀያ አምስት ነን። ስለዚህ ሀያ አምስት አመቱ ነው ይሄ ሰው ማለት ነው። ከዛ በኋላ የምታደርጉት ምንድነው ነው ዝሽ ጋር ከላይ ዝሽ ጋች ምልክት አለች። እሷን ምልክት ትነካላችሁ። ከዛ በኋላ እዚህ ጋር አቬተር የምትላለች እሷን አንዴ ትነኩና ቼንጅ የምትለዋ አለች ዝሽ ጋር አሁን ፎቶችሁን ነው የምታስገቡት ማለት ነው። ሶ ቼንጅ የሚለውን ነክታችሁ ፕሮፋይላችሁ ውስጥ ካሉት ፎቶዎች ውስጥ አንዱን ሰሌክት አድርጋችሁ ሰሌክት ስታደርጉ ፕሮፋይል ላይ ያደርግላችኋል ማለት ነው። ወደ ታች ደግሞ ወረድ ስትሉ እዚህ ጋር አል አልበም ይላል። የተለያየ እናንተን ሊገልጽ የሚችል ፎቶዎች ካላችሁ እንደ አልበም ማስቀመጫ እዚህ ማስቀመጥ ትችላላችሁ። እዚህ ጋር ኒክ ኔማችሁ አለ። ይሄው በቀለ ይላል። በርዝ ዴቱ አለ እዚህ ጋር እዚህ ጋር ኢንትሮ የሚለው ጋር እናንተን ሊገልጽ የሚችል ለምሳሌ እንኳን ደህና መጣችሁ ከኔ ጋር አብራችሁ መስራት ትችላላችሁ ምናምን የሚል ኢንትሮ ከፈለጋችሁ እዚሽ ጋር ማስገባት ትችላላችሁ። ኦኩፔሽን የሚል አለ። ይሄ ኦኩፔሽን ደግሞ ያው ስራችሁ ከዚህ ስራ ውጭ ያላችሁ ስራ፣ ለምሳሌ ጋዜጠኛ ብትሆኑ ጋዜጠኛ ብላችሁ መሙላት ትችላላችሁ። ያው አስፈላጊ አይደለም ብዙ። ሪሌሽንሺፕ፣ እሱም አስፈላጊ አይደለም ሶ እነዚህን ዲፎልት ዲስትኒክት የሚለው ኢትዮጵያ ውስጥ መሆናችንን ነው። ፕሪፈርድ ላንጉጅ ላንጉጃችን ምናምን እሱ ብዙም ማተር አያደርግም። ሶ ከዛ ይሄንን ከጨረሳችሁ በኋላ መርሳት የሌለባችሁ እዚህ ጋር ሴቭ ምትላለች፣ ሴቭ የምትለዋን መንካት ይኖርባችኋል ማለት ነው። ሴቭ የምትለዋን ከዛ ሴቭ ያደርግላችኋል ያንን ማለት ነው። እዚህ ጋር ሌላው ነገር ምንድን ነው? እዚህ ጋር ፎሎወር አለ፣ እዚህ ጋር ፎሎ አለ፣ ቪዚተር አለ። ቪዚተር ማለት ምንድን ነው? ሰዎች እናንተን መጥተው ሲመለከቷችሁ ፕሮፋይላችሁን መጥተው ሲመለከቱ ነው። ፎሎ ደግሞ እናንተ ሰዎችን የምትከተሉ ሰዎችን እሱን ነው የሚያሳያችሁ። ፎሎወር ደግሞ ሰዎች እናንተን ፎሎ ሲያደርጓችሁ የእነሱ ዝርዝር የሚመጣበት ቦታ ነው ማለት ነው። ስለዚህ ይሄንን በመጀመሪያ ቀን ከገባችሁበት ቀን ጀምሮ ማድረግ ያለባችሁ ነገር በዋናነት ይሄ ይሆናል ማለት ነው። ሶ ይሄንን ካደረጋችሁ በኋላ ሄዳችሁ ማንን ነው የምታወሩት? እነዚህ እንግዲህ ብዙ ሰዎች አሉ። እነዚህን ማውራት አይጠበቅባችሁም ያው ስለማታውቋቸው እነሱም ስለማትተዋወቁ የአውትሬት ለመደራረግ ብዙም አይጋብዝም። ስለዚህ የምታውቁት ኤጀንታችሁን ነው ወይንም የጋበዛችሁ ሰው ነው። ስለዚህ የእሱን አይዲ ያስገብታችሁ ሄዳችሁ እሱን ማናገር ይሆናል ማለት ነው። ለምሳሌ እዚህ ጋር ሰባ አርባ ስምንት ሀምሳ አምስት ሰላሳ አራት ይሄ የህሊና አይዲ ነው። እሱን ሰርች ስታደርጉት እዚህ ጋር ህሉ ትመጣላችኋለች። እሱን ትነካላችሁ ማለት ነው። ከዛ በኋላ እዚህ ጋር የእሷ ፕሮፋይል ነው፣ ይሄ ፕሮፋይል ማለት ነው። ሶ ይሄንን በደንብ ማስተዋል አለባችሁ፣ የኤጀንታችሁን ፕሮፋይል ማለት ነው። እሷ ምትልክላችሁ፣ እሷ ቤት ትገቡና ታወራታላችሁ። እሷ ምትልክላችሁ አግሪመንት ይኖራል፣ የሆስት አግሪመንት። እሱን እንዴት አክሰብት እንደምትሉት አሳያችኋለሁ። ይሄ በመጀመሪያ ቀን፣ በገባችሁበት ቀን ኤጀንታችሁ ጋር ለመስራት ሆስት ሆናችሁ ለመስራት የምታመለከቱበት ይሆናል ማለት ነው ሶ እሱን ታያላችሁ ማለት ነው። ሶ ኤጀንታችሁ የሚልክላችሁ ቴክስት ይኖራል ያንን ቴክስት ተቀበላላችሁ ማለት ነው። ለምሳሌ እዚህ ሜሴጅ ውስጥ አሁን ስገባ እዚህ ጋር ምን ይላል? ኢማኑኤል ጋይድ የሚላለ እዚህ ጋር ኢንቫይትስ ቱ ዩ ኢንቫይትስ ዩ ቱ ጆይን የሚላለ እዚህ ጋር። ያ ማለት ወደ ሆስትነት ተቀላቀል የሚል ነው የመጣው ማለት ነው። ስለዚህ እዚህ ጋር ምን የሚላለ አግሪ ቱ ጆይን ይላል። እዚህ ጋር ማስተዋል ያለባችሁ ሰዎች ቤት ስትሄዱ ብዙ ሰዎች ይህንን ቴክስት ሊልክላችሁ ይችላሉ። አግሪ ቱ ጆይን ካላችኋቸው ወይንም እሱን ነክታችሁ ከገባችሁ፣ እንደዚህ አግሪቱ ጆይን ብላችሁ አግሪ ካላችሁ ማታቋቸው ሰዎች ስለሆኑ በስርዓት ትሪት አያደርጓችሁም፣ ችግር ውስጥ ነው የምትገቡት ማለት ነው። ስለዚህ ማድረግ ያለባችሁ ምንድነው የምታውቁት እኛም ብላችሁ ከመጣችሁ እኛ ጋ ነው መሆን ያለባችሁ። እኛ ይህንን ቴክስት ወይንም ይህንን ኦፊሻል ሜሴጅ እንልክላችኋለን። ስለዚህ እናንተ ምን ታደርጋላችሁ? እዚህ ጋ አግሪቱ ጆይን የሚለውን ትነካላችሁ ማለት ነው። ካልተላከላችሁ መጠየቅ ትችላላችሁ። የሆስት ቴክስት አልተላከልኝም ብላችሁ እኛን መጠየቅ ትችላላችሁ። እኛ ለናንተ እንልክላችኋለን ማለት ነው። ወይንም እንደገባችሁ ሀይ ብላችሁ ብጽፉልን እናንተ እኛ ለእናንተ የሆስት አፕሊኬሽን እንልክላችኋለን። እናንተ ያኔ አክሰብት ትሉታላችሁ ማለት ነው። ከዛ ዚህ ጋር ትመጡና አክሰብት የምትላለች እሷን አክሰብት የምትለዋን ትነካላችሁ ማለት ነው። ከዛ ኋላ ኮንፊርም ቱ ጆይን ይላችኋል። ኦኬ ምትለዋን ትነካላችሁ። ጆይን አደረጋችሁ ማለት ነው። ኮንግራት ዩአር ሰክሰስ ብሎ ይመጣላችኋል። ማይ ኤጀንሲ የሚለውን ስትነኩት ኤጀንት ያደረጋችሁ ሰው ማን እንደሆነ በደንብ ታያላችሁ። ዚጋራውን ኢማኑኤል የሚል ነው። እዚህ ጋር የኔ ሌላ አካውንት ነው ይሄኛው ማለት ነው። ስለዚህ እንደዚህ ኤጀንት መሆን እንትን ሆስት መሆን ይቻላል ማለት ነው። ስለዚህ ሁለት አካውንት አስቀምጥላችኋለሁ እዚህ ጋር ቁጥር እነዚህ አይዲ ቁጥሮች በደንብ ያዟቸው። ከነዚህ ቁጥር ውጪ እንደዚህ አይነት አግሪመንት ከተላከላችሁ በፍጹም አክሰብት እንዳትሉ እንዳትቀበሉ። ምክንያቱም ማታቁት ቤት ነው የምትሄዱት። እዛ ቤት ደግሞ ስትሄዱ እነዛ ሰዎች ትሪት ላይ ያደርጓችሁ ይችላሉ ላይቀበሏችሁ፣ እንዲሁም ደግሞ ሊያጭበረብሯችሁ ሁሉ ይችላሉ ማለት ነው። ስለዚህ እነሱን በእነሱ ላለመታለል ማድረግ ያለባችሁ ሁለት አካውንት አለ፣ እሱን እነግራችኋለሁ። የመጀመሪያው ሰባ እዚህ ጋር እንደምታዩት አርባ ስምንት ሀምሳ አምስት ሰላሳ አራት ይሄ የ ሊን አካውንት ነው። ሃ5 ሳ4ት መጨረሻው ማለት ነው ወይ በዚህ አይዲ ነው የሚላክላችሁ የሆስትነት ጥያቄ ማለት ነው ወይ ደግሞ 7 49 96 07። ከነዚህ ከሁለቱ ውጪ ቢልኩላችሁ አክሰብት ብላችሁ እንዳትቀበሉ። በኋላ ያው እኛ ጠርተናችሁ ችግር ውስጥ ብትገቡ ደግሞ ሰዎች ቢያተዋልሏችሁ እኛ ተጠያቂ መሆን እኛን ተጠያቂ ማድረግ ስለሚኖር እሱን ደግሞ እኛ ስለማንፈልገው ስለዚህ ይሄንን ማድረጋችሁን እንዳትረሱ። ከእነዚህ ሁለት ቁጥሮች ውጪ ሌሎች ቁጥሮች በሌሎች ቁጥሮች የሆስትነት ጥያቄ ከተላከላችሁ በፍጹም እንዳትቀበሉ። በእነዚህ ቁጥሮች ብቻ ነው ቅድም እንዳሳየኋችሁ ጆይን ማድረግ የምትችሉት ማለት ነው። ይሄ የመጀመሪያው ክፍል ነው። በክፍል ሁለት የኢንተርፌሱ ገጽታው ምን ይመስላል የሚለውን እናያለን። በክፍል በክፍል የምንሰራላችሁ ስለሚሆን እዚሁ ገጽ ላይ በደንብ እንድትከታተሉ እንጋብዛችኋለን። ለዛሬው ቴንኪው። መልካም የስራ ጊዜ ይሆንላችሁ።